ታማኝነት ፍቅርና እምነት ወደ ቤዛነት የመራው ጉዞ። ቪዲዮውን ከመጀመራችሁ በፊት እባካችሁ ለዚህ ቻናል ሰብስክራይብ በማድረግ የደወሉ ልኩቱን በመጫን የዚ ቻናል ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ አድርጉ። በመጽሐፍ ቅዱስ ውስጥ ካሉት እጅግ አስፈላጊ ሴቶች አንዷ ነች። ሆኖም እሷ ንግስትም ሆነች ነቢይት አልነበረችም። እስራኤላዊት እንኳን አልነበረችም። ከሞዓብ ምድር የመጣች መበለት እንግዳ ሴት ነበረች። ሀብትም ሆነ ማዕረግ እንዲሁም የወደፊት ተስፋን ነበራትም። ባሏሙታል የትውልድ አገሯ ምንም አትሰጣትም እና ብቸኛው ወደፊት የሚወስደው መንገድ ወደ ድህነትና እርግጠኛ አለመሆን ነበር። ሆኖም በጨለሞ ሰዓቷ ውስጥ ምርጫ አደረገች፣ የታማኝነት የፍቅርና የእምነት ምርጫ። ሕዝቦቿን አማልክቶቿንና ያለፈ ሕይወቷን ትታ ወደማታውቀው ምድር አማቷን ኑኃሚንን ተከተለች። እዚያ እንግዳ እንደምትሆን ታውቃለች። ግን ተስፋ የሌለው የሚመስለው ጉዞ በእውነቱ መለኮታዊ ዕጣ ፈንታ መጀመሪያ ነበር። ስሟ ሩት ነበር። በእምነቷም እግዚአብሔር ታሪኳን ብቻ ሳይሆን በእስራኤል ታላቅ ንጉስና በመሲሁ ቤተሰብ ውስጥ አስገባት። የሩት ታሪክ የሚከናወነው ዳኞች በሚፈርዱበት ዘመን ነበር። ይህ በእስራኤል ታሪክ ውስጥ ከኢያሱ ሞት በኋላና ከሳውልና ከዳዊት የግዛት ዘመን በፊት የነበረ ሁከት የበዛበት ዘመን ነበር። ህዝቡ ንጉስ አልነበራቸውም። እናም ህዝቡ ብዙውን ጊዜ ወደ አለመታዘዝ፣ ጣዖት አምልኮ፣ የባዕድ አገራት ጭቆና፣ ንስሐና መዳን ዑደት ውስጥ ይወድቁ ነበር። ስነ ምግባር የተረጋጋ አልነበርም ነበርም እና ቅዱሳት መጽሐፍት እያንዳንዱ ሰው በገዛ አይኑ ትክክል መስሎ የታየውን ያደርግ ነበር በማለት ይመዘግባል። በዚህ ጊዜ የይሁዳ ምድር በረሃብ ተመታች። ስሙ የእንጀራ ቤት ማለት የሆነው ቤተልሔም እንኳ ለህዝቦቿ እንጀራ አላቀረበችም። ብስጭቱ መራራ ነበር። ቀደም ሲል ገብስና ስንዴ ስጥ የነበረው የእርሻ ቦታ አሁን ባዶ ሆኖ ነበር። ሰብሎች ደርቀዋል። ምግብ እጥረት ሆነ። መጋዘኖች ባዶ ሆኖ፣ እናም መትረፍ እርግጠኛ አልሆነም። በቤትሌም አልሜሊክ የሚባል ሰው ይኖር ነበር። ስሙም አምላኬ ንጉስ ነው ማለት ነበር። ኑኃሚን የምትባል ሴት አግብቶ ነበር። ስሟም ደስ የሚያሰኝ ማለት ነበር። አብሮም ማሃሉንና ኪልዮን የሚባሉ ሁለት ወንድ ልጆች ነበራቸው። ራቡ እየከፋ ሲሄድ አሚሜሌክ የትኛውንም አባት በቀላሉ የማያደርገውን ምርጫ ገጠመ። ቤተሰቡን ከመሬቱ ነቅሎ እግዚአብሔር ለሕዝቡ ቃል የገባውን ምድር ትቶ መሄድ ሕይወት አደጋ ላይ በወደቀበት ጊዜ ወደ ምስራቅ በዮርዳኖስ ዙዝን አቋርጦ ወደ ሞዓብ ግዛት ለመምራት መረጠ። ሞዓብ ብዙውን ጊዜ ከእስራኤል ጋር ግጭት ውስጥ የምትገባ ምድር ነበረች። ሕዝቦቿ የኬሞስን አምላክ ያመልኩ ነበር እናም ከእስራኤል ጋር የጠላቻ ታሪክ ነበራቸው። ሆኖም በዚህ ጊዜ ሞዓብ የይሁዳ ሊያቀርብ ያልቻለውን ምግብና መረጋጋት አቀረበች። በሞዓብ የነበረው ህይወት ግን ኑኃሚን ተስፋ ያደረጋቸውን እፎይታ አላመጣም። እዚያ ከሰፈሩ ብዙም ሳይቆይ አሳዛኝ ሁኔታ ተከሰተ። የቤተሰቡ አባትና ራስ የሆነው አለሜሌክ ሞተ። ኑኃሚን አሁን መበሉትና ራሷን አደገኛና የተጋለጠ ቦታ ላይ አገኘች። በሞዓብም ሆነ በብዙ የጥንት ማህበረሰቦች ውስጥ የሴቱ ሁኔታና ደህንነት ከባሏ ጋር በቅርበት የተያያዘ ነበር። አልሜሌክ ከሌለ ኑኃሚን ጥቂት መብቶችና ጥበቃ በሌለበት እርግጠኛ ባልሆነ የወደፊት ይወል ገጠማት። ልጆቿም ገና ወጣቶች ስለሆኑ የቀራት ብቸኛው ድጋፍ ሆኑ። ከዚህ በኋላ ማህሉንና ኪሊዮን እያንዳንዳቸው ሞዓባውያን ሴቶችን አገቡ። ማህሉን ሩትን አገባ። ኪልዮን ኦርፋን አገባ። ለአስር ዓመት ያህል በሞዓብ ኖሩ። ወንዶቹ ይሰሩ ነበር ሚስቶች የቤተሰቦቻቸውን ጉዳይ ያስተዳደሩ ነበር እና ኑኃሚንም ቤተሰቡን ለመንከባከብ የምትችለውን ሁሉ ታደርግ ነበር። ከዚያም ሐዘን እንደገና መጣ። መሐሉንና ኪሎን ሁለቱም ሞቱ። ባሏን ቀደም ብላታ ነበር። አሁን ደግሞ ልጆቿን አጣች። ይህ ለኑኃሚን እጅግ ከባድ ጉዳን ነበር። ፍጹም ባዶ ሆና ቀረች። ልጆች የሌላት እናት፣ ባል የሌላት መበለት እና ማህበረሰብ የሌላት እንግዳ አሁን ኖሃሚን ሩት እና ኦርፋ ሶስት መበለቶች ነው። በሐዘንና በሆኔቶች የተሳሰሩ ሴቶች ባል በሌሉበት ማህበረሰብ ውስጥ ተጋላጮቹ ነው። ጥቂት ደህንነትና ድጋፍ በሌለበት ረሃብን ለማምለጥ ቤቷን ትታ ነበር ኖሃሚን፣ ነገር ግን ህይወትን ትርጉም የሰጡትን ሁሉ አጣጅ። ጌታ ህዝቡን እንደጎበኘና እንደገና ምግብ እንደሰጣቸው ዜና ወደ ኖሃሚን ደረሰ። በይሁዳ የነበረው ረሃብ አብቅቷል፣ ወይም ቢያንስ ቀንሷል። ቤተልሔም እንደገና እንጀራ አላት። በሞዓብ ለመቆየት ምንም ምክንያት ስላልነበራትና የትውልድ አገሯን በመናፈቅ ኑኃሚን ለመመለስ ወሰነች። አማቶቿ ከእርሷ ጋር መጡ። ነገር ግን በመንገድ ላይ ኑኃሚን ቆመች። በከባድ ልብ ወደ ሩትና ሩፋ ዞረች። በርራ የተናገረች ነገር ግን በተስፋ መቁረጥም ጭምር። እያንዳንዳችሁ ወደ እናትየዋ ቤት ተመለሱ። እግዚአብሔር በሞቱትና በእኔ ላይ እናደረጋችሁት መልካም ያደርግላችሁ። እግዚአብሔር እያንዳንዳችሁ በባሏ ቤት እረፍት እንድታገኙ ያደርግላችሁ። ቃሎቿ በረከትን ማበረታቻ ነበሩ። ከግዴታ ተለቀቀቻቸው። ወደ ቤተሰቦቻቸው እንዲመለሱ አበረታታቻቸው። እንደዚያም እንደገና ማግባትና የራሳቸውን የወደፊት ሕይወት ማረጋገጥ ይችሉ ነበር። ጥባካችሁ አሁንኑ ሰብስክራይብ ያድርጉና የደወል ምልክቷን ይጫኑ። ነገር ግን ሁለቱም አመቶቿ ተቃወሙ። ወደ ህዝቦቿ ከእርሷ ጋር እንደሚሄዱ አጥብቀው ተናገሩ። ነገር ግን ኑኃሚን የበለጠ ገፋች። የሁኔታቸውን ተስፋ ቢስነት ገለጸች። እንደ ባል ልትሰጣቸው የምትችላቸው ወንዶች ልጆች አልነበሯትም። እንደገና ለማግባትና ብዙ ልጆች ለመውለድ በጣም አርጅታ ነበር። እሷን መከተል በባዕድ ምድር መበለትነትና ደህንነትን መቀበል ማለት ነበር። ኦርፋ በኑኃሚን ቃላት አለቀሰች። አማቷን ተወዳት ነበርና ለመሄድ አልፈለገችም። ግን ብዙ ካለቀሰች በኋላ ወደ ህዝቦቿና አማልክቶቿ ለመመለስ ወሰነች። መሄዷ አሳዘኝ ነበር፣ ግን ለመረዳት የሚችል ነበር። ታማኝነቷ እውነተኛ ቢሆንም የትውልድ ሀገሯንና የአዲስ ህይወት ተስፋ መሻት ሊሸ አልቻለም። ከዚህ በኋላ ከመጽሐፍ ቅዱስ መዝገብ ትጠፋለች። ነገር ግን በትውልድ አገሯ ለመቆየች ባደረገችው ውሳኔም ጭምር ነገር ግን ሩት ኑኃሚንን አጥብቃ ያዘቻት። በዚህም ላይ ጥቅም ላይ እየዋለው የኤብራይስ ቃል አንድ ሰው ከሚስቱ ጋር በቃል ኪዳን ታመኝነት ሲጣበቅ ጥቅም ላይ ከዋለው ጋር ተመሳሳይ ነው። ጥልቅ ቁርኝነትን ይገልጻል። ኑኃሚን እንደገና ኦርፋን ተከትላ ወደ ህዝቦቿና ማልክቶቿ እንድትመለስ አበረታታቻት። ነገር ግን ሩት በታሪክ ውስጥ የሚያስተጋባውን የፍቅር መቅለጫ ሰጠች። እንድመለስ አትምከሪ አንቺ ወደምትሄጂበት እኔ እሄዳለሁ አንቺ ወደምትሰፍሪበት እኔ እኔም ሰፍራለሁ። ህዝብሽ ህዝብ ይሆናል፣ አምላክሽም አምላኬ ይሆናል። አንቺ በምትሞችበት እኔ እኔም እሞታለሁ፣ በዚያም እቀበራለሁ። ሞት ብቻ ካልሆነ በሌላ ነገር ቢለይን እግዚአብሔር በላዬ ላይ በክፉ ያድርግ። የሩት ቃላት የለውጥ ነጥብ ነበር። ራሷን ለኑኃሚን ብቻ ሳይሆን የእስራኤልን አምላክ እንደ ራሷ አምላክ አድርጋ ተቀበለች። ብሔሯን፣ የራሷን ባህል፣ ቤተሰቧንና ማልክቶቿን ትታ ከኑኃሚን ህዝብና እምነት ጋር ሙሉ በሙሉ ለመዋሃድ ኑኃሚን በቃላት ሊገለጽ በማይችል ሁኔታ ተነግታ ሊሆን ይገባል። እዚህ ሞዓባዊነት መበለት የራሷን ህይወት ትታ ወደማየታወቅ ጉዞ አብራ ለመሄድ ፍቃደኛ ነበረች። የሩትን ጽናይ ታይታ ኑኃሚንም ምንም ተጨማሪ ነገር አልተናገረችም እና ሁለቱ ሴቶች በቤተልሔም እስኪደርሱ ድረስ አብረው ተጓዙ። ኑኃሚን ቤተልሔም በገባች ጊዜ ከተማይቱ ሁሉ ተነቃነቀች። የከተማይቱ ሴቶች ይህቺ ኑኃሚን ናት ብለው ጮሁ። የአመታት ሀዘንና ኪሳራ ሳድጓት ነበር። በምራርነት መለሰች፣ ኑኃሚን ብላችሁ አትጥሩኝ፣ መራ ብላችሁ ጥሩኝ። ሁሉን ቻይ አምላክ እጅግ ምራር አድርጎኛል። ሞልቼ የወጣው እግዚአብሔር ባዶዬን መለሰኝ። እግዚአብሔር በኔ ላይ ሲመሰክርና ሁሉን ቻይ አምላክ መከራን ሲያመጣብኝ ለምን ኑኃሚን ትሉኛላችሁ? ንግግሯ ጥልቅ ትርጉም ነበረው። የኑኃሚን ስም ደስ የሚያሰኝ ወይም የሚያስደስት ማለት ነው፣ ግን በሐዘኗ ውስጥ ምንም ደስ የሚያሰኝ አልተሰማትም። መራ ማለት መራራ ማለት ሲሆን በዚያ እንድትጠራ በመጠየቅ ኑኃሚን የኪሳራዋን ጥልቀት ገለጸች። ሕይወቷ በእግዚአብሔር እጅ ከደስታ ተራቅቶ እንደነበር ታምን ነበር። ኑኃሚንና ሩት የመጡበትን ጊዜ ትርጉም ያለው ነበር። ቅዱሳን መጻሕፍት እንዲህ ይላል፣ እናም በገብስ መከር መጀመሪያ ላይ ወደ ቤተልሔም ደረሱ። ይህ ቃላት ትርጉም አለው። የገብስ መከር የግብርና ወቅት መጀመሪያን ያመለክታል። እና መከሩ በቤተልሔም ሲጀመር ሩት ለራሷና ለኑኃሚን ምግብ የማቅረብ ተግባራዊ ፈተና ገጠማት፣ ምንም ንብረትና የድጋፍ መንገድ አልነበራትምና በእስራኤል ሕግ እግዚአብሔር ለመሬት ባለቤቶች እንዲህ በማለት አዟል፦ የእርሻ ቦታቸውን እስከ ጫፍ ድረስ እንዳይበሰብሱ በሰብሱ ወይም የተረፈውን እንዳይሰበስቡ ድሆች፣ እንግዶች፣ መበለቶችና ወላጅ አልባ ሕፃናት ከቀሪው የመሰብሰብ መብት ነበራቸው። ይህ ስርዓት ለተጋላጭ ሰዎች ምግብ ያቀርባል። እንዲሁም እስራኤልን የእግዚአብሔር ምረት ያስታውሳል። ሩት ለኖሐሚንና ለራሷ ምግብ ለማቅረብ ትጓጓ ነበር። ስለዚህ ወደ እርሻ ቦታዎች ሄዳ እንድትለቅም ፍቃድ ጠየቀች። የኖሐሚን ፍቃድ ሲደረግላት፣ ሩት ወደ እርሻ ቦታዎች ወጣችና አጨዳዎችን ተከትላ ገብስ ለመልቀም ሄደች። አቅጣጫዋን የመራው እግዚአብሔር አቅርቦት ወደ ኤሊሜሌክ ዘመድ ወደ ሆነው ቦዔዝ የሚባል ባለጸጋ የመሬት ባለቤት እርሻ ነበር። ቦዔዝ ከቤተልሔም ደርሶ ሰራተኞችን፣ እግዚአብሔር ከእናንተ ጋር ይሁን አላቸው። እነሱም እግዚአብሔር ይባርክህ ብሎ መለሱ። በእነዚህ ቀላል ቃላት ውስጥ እንኳ እምነቱ በንግግር ውስጥ ግልጽ ነበር እና መልካምነቱን የበለጠ ደምቆ ይታይ ነበር። ሩትን ከሚለቅሙ ሰዎች መካከል አይቶ ቦዔዝ፣ ይህች ወጣት ሴት ማን ናት ሲል ጠየቀ። ተቆጣጣሪውም እርሷ ከኑኃሚን ጋር ከሞዓብ የመጣችው ሞዓባዊት ሴት ናት። ከጧት ጀምሮ ትሰራ ነበር፣ እምብዛም አላረፈችም ሲል መለሰ። ቦዔዝ በትኩረት ተመለከታት። በተታሪነቷ ተደንቆ ወደ ሩት ቀርቦ ደግነት በተሞላበት ቃል ተናገረ። ስሚ ልጄ በሌላ እርሻ ለመልቀማ ለመልቀማት ትይጂ ወይ ምን ትተሻት ይጂ ከወጣት ሴቶች ጋር ቅርቡ ሁኚ እና እነሱ የሚያጭዱበትን የእርሻ ክፍል ትኩረት አድርገሽ ተመልከቺ። አጥብቅሽ ተከታያቸው ወንዶቹ እንዳይነኩሽ አላዘዝኩም! ከጠማሽም ወደ እቃዎቹ ሂጂና ወንዶቹ ከቀዱት ጠጪ። የቦዔዝ ቃላት አስደናቂና ጥበቃንና አቅርቦትን ያሳያሉ። እርሷ እንደ መበልትና እንግዳ ተጋላጭ መሆኗን ያውቅ ነበር። እናም በደህናና በክብር እንድትለቅም ማረጋገጫ ሰጣት። ሩት ደንግጣ ፊትለፊት ወደቀች። እንዴት በአይኖች ሞገስ አገኘው? እኔ እንግዳ ሳይሆን እንዴት ትመለከተኛለ? ብላ ጠየቀች። ቦዔዝም፣ ለአማትሽ ያደረግሽውን ሁሉ ሰምቻለሁ፣ እንዴት የራስሽን ምድርና ቤተሰብ ትተሽ እርሷን ለመንከባከብ እንደመጣሽም ሰምቻለሁ ሲል መለሰ። ከልቡ ባረካት እንዲህ ማለ፣ እግዚአብሔር ለስራሽ ይክፈልሽ፣ እናም በእግዚአብሔር በእስራኤል አምላክ ዘንድ የተሟላ ዋጋ ይስጥሽ። ሩት በቃላቱ ውስጥ የመጽናትና የመጠበቅ ሙቀት ተሰማት። በዚህ ደግና ክቡር ሰው በኩል የእግዚአብሔር ሞገስ በእርሷ ላይ እያረፈ እንዳለ አሰበች። በኋላም ቦዔዝ ሰራተኞችን ሩት ከእህል ክምር መካከል እንድትለቅም ብቻ ሳይሆን ሆን ብለው ለእሷ ዞሮችን እንዲያወጡላት አዘዘ። ሩት በብዛት ሰበሰበች፤ ወደ አንድ ገበታ የሚሆን ገብስ ከሰላሳ ፓውንድ ያህል ይመዝናል። ሩት ወደ ቤት ተመለሰችና እህሉን ለኑኃሚን ስታሳያት ልቧ በተስፋ መነቃቃት ጀመረ። ሩት የለቀመችው የት እንደሆነ ጠየቀቻት። ቦዔዝ እንደሆነ ሲሰማት ኑኃሚን፣ እግዚአብሔር ይባርከው ደግነቱ በይዋንም በሞቱም ላይ አልተውህምና፣ ሰውየው የእኛ ቅርብ ዘመድ ነው፣ ከቤተሰቦቻችን አንዱ ነው። ብላጮች ቤዛ የሚለው ቃል የዕብራይስጥ ጽንሰ ሐሳብን ማለትም የዝምድና ቤዛ ያመለክታል። በእስራኤል ሕግ መሰረት አንድ ቅርብ ዘመድ ችግር ውስጥ ያለውን የቤተሰብ አባል ይቤዥ ይችላል፤ መሬትን በመግዛት ከባርነትን በማዳን ወይም የቤተሰብ ስም ለማቆየት መበለትን በማግባት ኑኃሚን የቤዛነት እድል እየተከፈተ እንደሆነ ማየት ጀመረች። ቀናት እያለፉ ሲሄዱ እና የመጨረሻዎቹ የስንዴ ክምሮች ሲሰበሰቡ ሩት በተረጋጋ ስራዋ ቀጠለች። ቀድማ ትነሳለች፣ በቦዔዝ እርሻዎች በትካት ትሰራለች፣ እናም ለኑኃሚን እህል ይዛ ወደ ቤት ትመለሳለች። ታማኝነቷ በስራዋ ብቻ ሳይሆን በትህትናዋም ግልጽ ነበር። አሁንም መከር ሲያልቅ ኑኃሚን ትልቅ ፍላጎት እንዳለ ታውቅ ነበር ዕለታዊ እንጀራ ለተወሰነ ጊዜ ሊኖራቸው ይችላል። ነገር ግን ኑኃሚን ለሩት ይበልጥ ዘላቂ የሆነ ነገር ትመኝ ነበር፣ እረፍት እና ደህንነት። በብሉይ እስራኤል ውስጥ የሴት ልጅ ወደፊት እጣ ፈንታ ከባል ቤት ጋር የተሳሰረ ነበር። ያለ እንደዚህ ያለ ጥበቃ ሮት ምንም እንኳን ጠንካራና ስብዕና ቢኖራትም ተጋላጭ ሆና ቀረች። በእናትነት ፍቅር የተሞላው የኑኃሚን ልብ ለአማቷ ዘላቂ መኖሪያ እስክታገኝ ድረስ ረፍት አላገኘም። አንድ ምሽት ኖሐሚን ልጄ፣ ዘላቂ መኖሪያ የማገኝበት ጊዜ ደርሷል። ይህም የምትደገፊበት እንዲሆን ነው። ቦዔዝ የቅርብ ዘመዳችን ነው እና ከወጣት ሴቶች ጋር እህል እንድትሰበስብ በመፍቀድ በጣም ደግ ነበር። ዛሬ ማታ በእሁራ በእርሻ ቦታ ገብስን ይወቃል አለቻት። የውራ እርሻዎች ከገለባ ለመለየት የተሰበሰበው እህል የሚለያይባቸው ክፋትና ጠፍጣፋ ቦታዎች ነበሩ። ብዙውን ጊዜ ከበዓላትና ከግብዣዎች ጋር አብሮ በወቅቱ መጨረሻ ላይ የሚከበር ነበር። ቦዔዝ የመሬቱ ባለቤት እንደመሆኑ መከሩን ለመቆጣጠርና ለመጠበቅ በግሉ ይገኝ ነበር። ኖሃሚን ደፋር እቅድ አወጣች እና ከዚያም ሩትን መከረቻት ታጠቢ፣ ራስሽንም ቀቢ እና መጎናጸፊያ ሽልበሺ ከዚያም ወደ ወቀው ቦታ ሄጂ። ነገር ግን ምግብና መጠጥ እስከሚጨርስ ድረስ ራስሽን ለሰውየው አታሳውቂ። ሲተኛ የተኛበትን ቦታ መል ተመልከቺ። ከዚያም ይጂ እግሩን ገልጠሽ ተኚ። እሱም ምን ማድረግ እንዳለብሽ ይነግርሻል። ለዘመናዊ ሰዎች ትዕዛዙ ያልተለመደ ሊመስል ይችላል። ግን በአውደ ጽሑፋቸው ውስጥ ምንም አይነት የማይገባ ፍንጫ አልነበረውም። ይልቁንም የመገዛትና የጥበቃ ጥያቄን የሚያመለክት ምልክት ነበር። እግሩን በመግለጥና እዚያ በመተኛት ሩት በትህትና ራሷን በቦዔዝ ስልጣን ስር ታስቀምጥ ነበር። በመሰረቱ ካባውን ማለትም መጎናጸፊያውን በእርሷ ላይ እንዲዘረጋላት ጠይቀው ነበር። ይህም ከጋብቻና ከቃል ኪዳን ጋር የተያያዘ ምልክት ነው። የሩት መልስ ቀላል፣ ሙሉ በሙሉ እምነት የተሞላበት ነበር። የምትልዩ ሁሉ አደርጋለሁ። በዚያስ ምሽት ቦዔዝ ከበላና ከጠጣ በኋላ ልቡ ደስተኛ ነበር። ከእህል ክምር በመጨረሻ ላይ ተኝቶ ነበር፣ ከመከር በኋላ እርካታ አግኝቶ ነበር። በጸጥታና በጥንቃቄ ሩት ኑኃሚን እንዳዘዘቻት አደረገች። በለሊት ጸጥታ ቀረበች፣ እግሩን ገለጠች፣ እናተኛች ተኛች። በእኩል ለሊት ቦዔዝ ደንግጦ ነቃ። ሲዞር አንዲት ሴት በእግር ስር ተኝታ ታገኘ። ንግጦና እርግጠኛ ሳይሆን ማነሽ? ሲል ጠየቀ። ሩት በድፍረትና በትህትና መለሰች፣ እኔ ሩት ባህር ነኝ። በባሪያ ላይ ክንፍን ዘርጋ አንተ ቤዛ ነህና። ቦይዝ ቦዔዝ በጥልቅ አክብሮት መለሰ፣ ልጅ ሆይ በእግዚአብሔር የተባረክሽኝ። ይህ የመጨረሻ ደግነት ከመጀመሩ የበለጠ ታላቅ አድርገሸዋል። ድሃም ሀብታምን ቢሆኑ የወጣት ወንዶችን አልተከተልሽምና አሁን ግን ልጅዬ አትፍሪ፣ የምትጠይቅን ሁሉ አደርግልሻለሁ። ምክንያቱን ምክንያቱም በከተማ ውስጥ ያለ ሁሉም ሰው አንቺ ደግ ሴት መሆንሽን ያውቃልና። በዕብራይስጥ ደግ ሴት የሚለው ሐረግ እሸት ቻይል ሲሆን በምሳሌ 31 አስር ላይ ጥቅም ላይ ከዋለው ጋር ተመሳሳይ ነው። የደግ ሴት የሩት ታማኝነት፣ ታታሪነትና እምነት መልካም ስም በቤተልሔም ታውቆ ነበር። ሆኖም ቦዔዝ አንድ እንቅፋት ገለጠ። እሱ ፈቃደኛ ቢሆንም የኑኃሚን ቤተሰብ ለሚበጀት እርሱ የበለጠ ቅርብ የሆነ ሌላ ዘመድ ነበር። በሕጉ መሰረት ያ ሰው ሩትን የማግባትና ንብረትነቱን የመበጀት የመጀመሪያ መፍት ነበረው። ቦዔዝ ጉዳዩን በሚቀጥለው ቀን ለመፍታት ቃል ገባ። አሁንም ሰውየው እምቢተኛ ከሆነ እሱ ራሱ ሩትን እንደሚበጃት በቁም ነገር ቃል ገባ። ስሟን ለመጠበቅ ቦዔዝ ሩት እስከ ጠዋት ድረስ በእግሮ ስር እንድትቆይ አዘዛት። ነገር ግን ጎ ከመቅደሉ በፊት እንድትሄድ፣ ሌሎች መገኘቷን በስተት እንዳይተወግሙ። ከመሄዷ በፊት መጎናፀፊዋን በስድስት የሚለካ ገብስ ሞላው። ይህም ለእሷ የማቅረብ ፍላጎቱን የሚያመለክት ለጋ ስጦታ ነበር። ሩት ወደ ቤት ስትመለስ ኑኃሚን በጉጉት ጠበቃት ነበር። ሩት የተፈጠረውን ሁሉ ነገረቻት፣ የቦዔዝንም ቃል ኪዳንና የኤል ስጦታን ጨምሮ። ኑኃሚን በጥበብና በእምነት እንዲህ በማለት አረገቻት። ልጅ ሆይ ነገሩ እንዴት እንደሚሆን እስክትሰሚ ድረስ ጠብቂ። ሰውየው አያርፍም፣ ነገር ግን ጉዳዩን ዛሩን ይፈታልናልና። በማግስቱ ጠዋት ቦዔዝ ወደ ቤተልሔም የከተማው በር ሄደ፣ ይህም የህግ ግብይቶችና ፍርዶች ባህላዊ ስፍራ ነበር። ተቀመጠ እና ቅርቡ ዘመድ ሲያልፍ ቦዔዝ እሱንም እንዲቀመጥ ጠራው። እንዲሁም የከተማዋን አስር ሽማግሌዎች እንደ ምስክር ሰበሰበ። ከሞዓብ የተመለሰችውን ኑኃሚንን ታውቋታላችሁ። የእኛ ዘመድ የኤሊሜሌክ የነበረውን መሬት እየሸጠች ነው። ስለ ጉዳዩ ከእርስዎ ጋር ልነጋገርበት አለብ ብዬ አሰብኩ። ከፈለክ መቤዠት ትችላለ። መሬቱን ከፈለክ በእነዚህ ምስክሮች ፊት እዚህ ግዘው። ካልፈለግክ ግን ወዲያውኑ አሳውቀኝ፣ ምክንያቱም ከእርሶ በኋላ ለመቤዠት ቀጣዩ እኔነኝና። ይህንን ሲሰማ ሰውየው ፍቃደኝነቱ ወዲያውኑ ገለጸ። እሺ እብዣዋለሁ። መሬት መቤዠት ትርፋማ እድል ነበር። ንብረቱን ያሰፋል፣ ደረጃውን ከፍ ያደርጋል እና ንብረትን በቤተሰብ ውስጥ ያቆያል። ነገር ግን ቦዔዝ ከዚያም ወሳኝ ዝርዝርን የግዴታውን ሁለተኛ ክፍል ጨመረ። እርግጥ ነው መሬቱን ከኑኃሚን መግዛት ሩትን ሞዓባዊቷን መበለቲቱን እንድታገባም ይጠይቃል። በዚህ መንገድ የባሏን ስም የሚቀጥሉ ልጆች ሊኖራት ይችላል እና መሬቱን በቤተሰብ ውስጥ ያቆየዋል። በዚህ ጊዜ ሰውየው እንደገና አሰበ። ለራሴ ልቤዥ አልችልም፣ ምክንያቱም ይህ የራሴን ንብረት ሊያሳጣኝ ይችላልና መሬቱን አንተ ቤዥ፣ እኔ ማደርግ አልችልም አለ። እንቢተኛነቱ ንብረቱን የመከፋፈል ፍርሃት ወይም ሞዓባዊነት ሴትን የማግባት ችግር ሊሆን ይችላል። ውሳኔውን ለማተም ጫማውን አውልቆ ለቦዔዝ ሰጠው። ይህ በእስራኤል ውስጥ የህግ ግብይትን ለማረጋገጥ የጥንት ልማድ ነበር። ጫማው የመብቶች ሽግግርን ያመለክታል። ቦዔዝ በይፋ እንዲህ ሲል አወጀ፣ በዚህ ቀን ምስክሮች ናቸው። ከኑኃሚን እጅ የኤሊሜሌክን ሁሉን ነገር እና የኪሊዮንና የመሃሉን የነበረውን ሁሉንም ነገር እንደገዛው፣ እንዲሁም ሞዓባዊቷን ሩትን የመሃሎንን መበለቲቱን ሚስቴ እንድትሆን ገዝቻለሁ። የሞቶ ስም በርስቱ እንዲቀጥል፣ የሞተው ስም ከወንድሞቹ መካከልና ከትውልድ ቦታው በር እንዳይቋረጥ በዚህ ቀን ምስክሮች ናችሁ። ህዝቡም በበረከት መለሱ። ጌታ ወይ ወደ ቤት የምትመጣውን ሴት የእስራኤልን ቤት አብረው እንደገቡን እንደ ራሔልና እንደ ልያ ያድርጋት ኤፍራታ ብቁሁን እና በቤተልሔም ታዋቂሁን። ስለዚህ በከተማው በር ላይ ቤዛነት ተረጋገጠ። በረሃብ በኪሳራና በሐዘን የጀመረው ነገር አሁን ወደ ቃል ኪዳን ተስፋና በረከት ተለወጠ፣ በእግዚአብሔር ህዝብ ማህበረሰብ ታይቶና ተረጋግጦ ቦዔዝም ሩትን ወደ ቤት ወሰዳት፣ እናም ሚስቱ ሆነች። ጌታ ህብረታቸውን ባረከ፣ እና ሩትም ጸነሰች፣ እና ወንድ ልጅ ወለደች። ከዚያም የከተማው ሴቶች ከኑኃሚን ጋር ተደሰቱ። በዚህ ቀን ያለ ቤዛ ያልተው ጌታ የተባረከ ይሆን እና ስሙ በእስራኤል የተከበረ ይሁን። እርሱ ላንቺ የህይወት አዲስና የርጅናሽ ጠባቂ ይሆናል። የሚወድሽ አማትሽ ከሰባት ወንዶች ልጆችም የበለጠ የምትበልጥልሽ እርሱን ወልዳለችና። ኖሃሚን ቀደም ሲል መራራ እና ባዶ የነበረችው አሁን አዲስ ህይወትን በእቅፏ ይዛለች። ህፃኑን ወሰደች፣ ጭኗ ላይ ያስተኛችው እናም የእርሱን ሞግዚት ሆነች። እናም ጎረቤት ሴቶች አሁን በመጨረሻ ኖሃሚን እንደገና ወንድ ልጅ አላት አሉ። ኦቤድ ብለው ሰየሙት፣ ትርጉሙም አገልጋይ ማለት ነበር። ኦቤድ አድጎ የእሴይ አባት ይሆናል፣ እሱም ደግሞ የንጉስ ዳዊት አባት ይሆናል። በሩት በኩል ከሞዓብ የወጣችው እንግዳ ሴት የመሲሁ የዘር ግንድ ተጠብቆ ቆየ። የሩት ታሪክ ጥልቅ ትምህርቶችን ያስተምረናል ስለ እምነት፣ ታማኝነትና የእግዚአብሔር አቅብሮት። ከግልጽ ትምህርቶቹ አንዱ እውነተኛ እምነት ብዙውን ጊዜ በድፍረት መገዛት ውስጥ እንደሚጀምር ነው። ሩት የትውልድ አገሯን ቤተሰቧንና ማለክቶቿን ትታ ኑኃሚንን እና የእስራኤልን አምላክ ተከተለች። ሙሉ በሙሉ የማታቀውን አምላክ እግዚአብሔር ለመታመንና ለማገልገል ያደረገችው ውሳኔ በገጠኛ ባሉነት ሁኔታ ውስጥም ቢሆን እምነት እምነት ብቻ ሳይሆን መታዘዝ መታመንና ተግባር መሆኑን ያሳያል። ከሩት የጽናት ታማኝነት፣ ከራስ ወዳድነት የራቀ ፍቅር እና ወደማይታወቅ ነገር መግባት ድፍረት አስፈላጊ መሆኑን እንማራለን። እግዚአብሔር መሪነት እየተመኩ ቦይዝም ስለ ታማኝነትና ታማኝነት ወሳኝ ትምህርትን ያስተምራል። በጥበቃው በደግነቱ፣ በልግስነው እውነተኛ ፍቅር ሌሎችን እንደሚያከብር ክብርን እንደሚጠብቅ እና የግል መስዋዕትነትን በሚጠይቅበት ጊዜ እንኳ በዝቅ እንደሚሰራ ያሳያል። ፍቅርና ፍትህ እንዴት አብረው ሊኖሩ እንደሚችሉ ያሳያል። የኑኃሚን ከባዶነት ወደ ሙላት ያደረገችው ጉዞ ወንጌሉን ራሱ ያሳያል። ታሪኳ ህይወት የመከራና የብስጭት ወቅቶችን ሊያመጣ እንደሚችል ያስታውሰናል። ታማኝ የሆኑ ሰዎችም እንኳ ኪሳራን፣ እርግጠኛ ለመሆንን ወይም የመተው ስሜትን ሊገጥማቸው ይችላል። ሆኖም ኑኃሚን ተስፋ መቆጥ የታሪኩ መጨረሻ እንዳሉንም ታሳያለች። ወደ ቤተልሔም ስትመለስ በሩት ታማኝነትና በቦዔዝ ደግነት አማካኝነት መታደስ አገኘች። ሁለቱም በእግዚአብሔር በማይታይ እጅ ይመሩ ነበር። የኑኃሚን ሕይወት እግዚአብሔር ምሬትን ወደ በረከት፣ ባዶነትን ወደ ሙላት እና ኪሳራን ያልተጠበቀ ደስታ ሊለውጥ እንደሚችል ያሳያል። በዛሬው ዓለም የሩት ታሪክ አሁንም ጥልቅ ትርጉም አለው። በግንኙነታችን፣ በሥራ ቦታዎቻችንና በማህበረሰባችን ውስጥ በታማኝነት በታማኝነትና በድፍረት እንድንሰራ ይገዳደረናል። እምነት ብዙ ጊዜ ከምቾት ዞኖቻችን እንድንወጣ በእግዚአብሔር በማይታይ እጅነት እንታመንና ከራስ ወዳትነት ነፃ በሆነ መንገድ ሌሎችን እንድናገለግል እንደሚጠይቀን ያስታውሰናል። ሩት እንግዳ ሴቱና እግዚአብሔር የመዳን እቅድ አካል እንደሆነች ሁሉ እኛም በስራው ውስጥ መሳተፍ እንችላለን ፍቅርን ጽድቅንና ታማኝነትን የሚያንጸባርቁ ምርጫዎችን በማድረግ። የኑኃሚን ታሪክ ደግሞ ችግርን ወይም ኪሳራን ለሚገጥመው ማንኛውም ሰው ይናገራል። በጣም ጨለማ የሆኑ ወቅቶችም እንኳ በእምነት በትግስትና በታማኝነት ጓደኞች ድጋፍ ይዱን እንደሚችሉ ያሳያል። በመጨረሻም የቅርብ ቤዛ የሆነው ቦዔዝ ወደ ኢየሱስ ወደ እኛ የመጨረሻው ቤዛ ይጠቁማል። ቦዔዝ የቤተሰብን ስም ለመቀጠል ሩትን ሲበዥ፣ ክርስቶስ ደግሞ ዘላለማዊ ህይወትን፣ ይቅርታንና በእግዚአብሔር ቤተሰብ ውስጥ ቦታ ለመሰጠት እኛን ይበዥናል። የበዥቱ በብር ወይም በወርቅ አይደለም ነገር ግን በገዛ መሥዋዕትነቱ ለሚያምኑ ሁሉ ተስፋንና መደሰትን በመስጠት ነው። በመሰረቱ የሩት ታሪክ በእምነት በድፍረት እንድንኖር በፍቅር እንድንሰራ እና በእግዚአብሔር ተስፋዎች ላይ በልበ ሙሉነት እንድንታመን ያበረታተናል። ይህ የታደሰ ህይወት የቤዛነትና የታማኝነት ጸጥ ያለ ሀያል ጊዜ የማይሽሩ ታሪክ ነው። በዛሬ ህይወታችን ውስጥ መናገሩን የሚቀጥል ታሪክ ነው። እስከዚህ ሰዓት አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ እስክንገኝ ድረስ